በስማአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ብፁ አባታችን ብፁ አቡነ ኤርምያስ ዶክተር የዚህ ገዳም የበላይ ኃላፊና የሰሜን ወሎ ሀገረ ስብከት ሊቀጳጳስ የቅዱስ ሲኖዶስ አባል በዚህ ቅዱስ ስፍራ እየከተማችሁ ሕይወታችሁን ለእግዚአብሔር የሰጣችሁ የእግዚአብሔር ልጆች ሁላችሁም እንደምን ቆያችሁ? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እኛ በቃላችን የምንናገረውን እናንተ በህይወታችሁ ትኖሩታላችሁ። ብዙ ቦታ ተገኝቶ መልእክት ማስተላለፍ ከባድ አይደለም። እጅግ በጣም ከባድ የሚሆነው መጽሐፍ ገልጦ ለእናንተ መንገር ነው። ስለ መንፈሳዊ ሕይወት እንዳናስተምራችሁ ሕይወታችሁ በሙሉ መንፈሳዊ ነው። ስለ ጾምና ስለ ጸሎት እንዳንነግራችሁ በጾምና በጸሎት ሀገር የምትጠብቁ ባህታውያን ናችሁ። ስለ መንፈሳዊ ትሩፋትም እንዳንናገር ሕይወታችሁ ያው ነው እንዲሁ ከተገኘን ካየናችሁ ዘንዳ እንደምን ዋላችሁ ብሎ ድምፅ አሰምቶ ለመሄድ ካልሆነ በስተቀር እናንተን ማስተማር ከባድ ነው ዛሬ በቅዳሴ ሰዓት ቅዱስ ወንጌል ሲነበብ እንደሰማችሁት የዮሐንስ ወንጌል ምዕራፍ 15 ከቁጥር 17 ላይ እርስ በርሳችሁ እንድትዋደዱ አዛችኋለሁ ይላል። አንዱ አረግ ዓለምን ሊለውጥ የሚችለው ብቸኛ ነገር ፍቅር ነው። ዓለምን እያናወጠ ያለው የፍቅር ማጣት ነው። በዚህ ሰዓት በዘመናችን ከምንሰማቸው ሰማቸው በሬዲዮ፣ በቴሌቪዥን፣ በማህበራዊ ሚዲያ ከምናዳምጣቸው ነገሮች 80 ፐርሰንት የሚሆነው የጦርነትና የፍቅር ማጣት ወሬ ነው። ምናልባት እናንተ ላትሰሙት ትችላላችሁ። ዓለማችን ያለችበት ሁኔታ እጅግ የቸገራት ነገር ፍቅር ነው። ክርስቶስ ስለ መጨረሻው ዘመን በደብረ ዘይት ተራራ ላይ ለደቀ መዛሙርቱ ሲናገር፣ ስለ ዓለም መጨረሻ ጦርንም የጦርንም ወሬ ትሰማላችሁ። እግዚአብሔር ከእኛ ጋር ከሆነ እንድንወደድ ያደርገናል። የሚንቁን ሰዎች ያከብሩናል። የሚጠሉን ሰዎች ይወዱናል። የሚሸሹን ሰዎች ይቀርቡናል። ዳንኤል ስለ ጾመ፣ ስለ ጸለየ፣ በእግዚአብሔር ፊት ስለተንበረከከ የሚጠሉት ሰዎች ወደውት ነበር ከንጉሱ ጀምሮ። እንኳን የሰው ልጅ የተራቡ አናብስት አፋቸውን ከፍተው ምግብ የሚጠብቁ አራዊት ተገዝተውለታል። እግዚአብሔር ከርሱ ጋር ስለሆነ መስኮቱን በኢየሩሳሌም ትይዩ በቀን ሰባት ጊዜ እየከፈተ ስለ ጸለየ በእግዚአብሔር ፊት ስለተንበረከቀ ኢየሩሳሌም ባዶ ሆና አብረውት የነበሩት አብረውት የተማረኩት አናንያ፣ አዛሪያ፣ ሚሳኤል ቋንቋቸውን እንዲቀይሩ ተገደው ቋንቋቸውን ቀይረዋል። ሌላው ቀርቶ የከለዳውያንን ቋንቋ መናገር ብቻ ሳይሆን ስማቸው ተቀይሮ የከለዳውያን ስም ተሰየመላቸው፤ ሲድራቅ፣ አብድናጎ፣ ሚሳቅ ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ስሙ ተቀይሮ ብልጣሶር ሆነ። ሁሉ ነገር ተቀየረ። ሁሉም ነገር ቀየሮባቸው። ለእግዚአብሔር ያላቸውን ፍቅርና እምነት ግን ሊቀይሩ አልቻሉ። እሳቱ ቢነድ፣ የተራቡ አናብስት ፊት ለፊታቸው ቢቆሙ፣ ሞት፣ እስራት፣ ቅጣት ግርፋት፣ ስቃይ፣ እነዚህ ሁሉ ከአምላካቸው ፍቅር ወደኋላ ፍንክች እንዲሉ ስላላደረጋቸው በእምነታቸው ጸንተው የአናብስትን አፍ በእምነት ዘጉ ይላል መጽሐፍ ቅዱስ። የእምነት ውጤት ይሄ ነው። ክርስቶስም ይሄንን ያለው መጨረሻ ላይ ዋው ጾም ዋፋ እስከ ቢታንያ ሲያርግ ወደ ቢታንያ ወጣቸው። ቃለ ምዕዳን ነው ሲነግራቸው የነበረው ልባችሁ አይታወክ እመኑ ብየ ወእመኑ በአቦየ በአባቴም በኔም እመኑ። ስለሚሆነው ነገር ከነገራቸው በኋላ ማሰሪያው ፍቅር ነው። ፍቅር እግዚአብሔርን አሸንፎታል። ኃያል ወልድን ከዙፋኑ አውርዶታል። ፍጹም አምላክ የሆነው ጌታ ፍጹም ሰው እንዲሆን አድርጎታል። በማህበር እንዲኖሩ አንድ መቶ ሀያ ቤተሰብ አንድ ልብ መካሪ፣ አንድ ቃል ተናጋሪ ሆነው በማህበር ነበር የሚኖሩት። የኔ የሚሉት ነገር የለም። ሁሉ ነገር የኛ ነው የኛ። ይሄንን ያየነው እዚህ ከመጣም በኋላ ክርስቶስ ያዘዘው ትዕዛዝ ሲተገበር ነው ያየነው የተመለከትነው። እግዚአብሔር አምላክ ፍቅራችንን ይመልስልን። ሰላምን፣ ፍቅርን አንድነትን ይስጠን። በዛ ውስጥ ስንኖር ብዙ የተተበተቡ ነገሮች ይበጣጠሳሉ። ብዙ የተበተነው ነገር ይሰበሰባል። ብዙ የጠፋው ነገር ይገኛል። የጸሎታችን ድምፅም ይሰማል። ሳንጠራጠር የምንለውን የምንለምነው የሚሰጠን አምላክ ነው ያለን። ሳንጠራጠር እናቶች አባቶች፣ ምናልባት ሲነገራችሁ ላትቀበሉት ትችላላችሁ። እኛ ከምናምንቴዎቹ እንዳንዱ ነን፣ በእግዚአብሔር ፊት የወደቅን ነን ትላላችሁ። እርግጠኛ ሆኜ የምነግረው እግዚአብሔር እንደናንተ ያከበረው እንደናንተ ከፍ ያደረገው የለም። ሁሉን ትተን ተከተልህ ነው ያለው ቅዱስ ጴጥሮስ። ሁሉም ትተው በከተል ይሄ እኮ ነው መጽሐፍት ስናነብ ግርማ ሌሊት ድምፅ አራዊት! የሚያስፈራው ነገር ያለበት በረሃ ውስጥ መኖር እውነተኛ የምነና ገጽን አይተናል፣ ተመልክተናል። ስለዚህ እናንተ የምትጸልዩት ጸሎት ለዓለም ይጠቅማል። እናንተ የምትጸልዩት ጸሎት ለትውልድ ይተርፋል፣ ሀገር ይጠብቃል። እግዚአብሔር አምላካችን ጸሎታችንን ይስማል፣ ልመናችንን ይቀበለን። በፍጹም ትህትና ሆነን በፊቱ ተንበርክከን የምንጸልየውን ጸሎት እግዚአብሔር ይስማል። በመሰማት ውስጥ ነው መልስ ያለው። አንድ ጊዜ አምስት ሰዎች አምስት ሰው በምትይዝ ትንሽ አውሮፕላን ተሳፍረው ይሄዳሉ። አንደኛው ሐኪም ነው። ሁለተኛው ፈላስፋ ነው። ሶስተኛው አስተማሪ ነው። አራተኛው መሐንዲስ ነው። አምስተኛው ብላቴና ትንሽ ልጅ ነው። ከፊት ያለው ስድስተኛው ካፒቴኑ ወይንም ፓይለቱ አውሎፕራኑን የሚነዳው ሚነዳው ነው። ስድስት ሆነው እየሄዱ የአውሎፕራኑ ሞተር በአየር ላይ ያለ ጠፋ። ከባድ ነው። መኪና ቢሆን ሞተሩ ሲጠፋ ሲበላሽ ያለበት ቦታ ላይ ይቆማል አይደል እንዴ? ሞተሩ ጠፋ ይቆም ይባላል ሹፌሩ ጥጋ ሲዞ ያቆመዋል። መርከብም ከሆነ እንዲሁ ያለበት ቦታ መልህቁ ይለቀቅና ተንሳፎ ይቆያል ሌላው መርከብ እስኪመጣ ድረስ። የአውሎፕራን ግን ከቆመ እስትንፋስ ቀጥ ነው የምትለው። ፓይለቱ በጣም አዝናለሁ። ምንም ማድረግ አልችልም አለ ሁሉ ሁሉም ይጸልያል። የሚገርመው ነገር አውሮፕላኑ ከመነሳቱ በፊት ስድስቱም ገና አውሮፕላኑ ሳይነሳ ጸልዩ ጸልዩ ሲባል አምስቱ ቆኖ ሲጸልዩ ስድስተኛው ፈላስፋው አልጸልይም። ለምንድን ነው ሲባል አላምንም እግዚአብሔር የሚባል ጌታ አላውቅም አለ። አውሮፕላኑ ሲናጋ የመንሳፈፊያ ትጥቅ አምስት ነው ያለው አውሮፕላኑ ውስጥ ሰዎቹ ስድስት ናቸው። ምናልባት አምስቱ ሊንሳፈፉ ይችላሉ። ስድስተኛው ግን መንሳፈፊያ ስለሌለው ከአውሮፕላኑ ጋር አብሮ ይነዳል። እግዚአብሔር ከዚህ መዓት ህዝቡን ይሰውር። መሐንዲሱ ብድግ አለና እንግዲህ እኔ ለሀገር ብዙ ምሰራ ሰው እዚህ መቃጠል አልፈልግም ብሎ ትጥቁን ታጠቀና ዘለለ። የመንሳፈፊያውን ትጥቅ ፈላስፋው፣ በሉ እንግዲህ እግዚአብሔር ያድነናል ብላችሁ ስትጸልዩ ነበረ እሱ ያድናችሁ። እስቲ እሱን ማዳን እናየዋለን ብሎ ታጠቀና ዘለለ። ሶስተኛው፣ አራተኛውም ፓይለቱም ዘለለ። የቀረው አንድ ትጥቅ ነው። ሁለት ልጆች ናቸው። አንዱ ትልቁ አስተማሪው ሽማግሌው በሳሉ ሰው በላ አንተ ህፃን ታዳጊ ነህ፣ አንተ ዝለል። እኔ ድቤን ጨርሻለሁ እግዚአብሔር ያድንህ ብለው አስታጠቁትና ዝለል ሲሉት፣ ይኸው መታጠቂያ እኮ አለ። ለምን ይህን ታጥቆ አይዘሉም አላቸው። አምስት አይደለ እንዴ ብለው ሲሉት፣ አይደለም። ያ ፈላስፋው እግዚአብሔር የለም ሲል የነበረው እኮ ተሳስቶ የኔን የትምህርት ቤት ቦርሳ ነው ታጥቆ የዘለለው። አሁን ምናልባት እንዲሁ ፈገግ ሊያደርግ ይችላል። በጸሎት ውስጥ ያለው ኃይል በጸሎት ውስጥ ያለው ጉልበት እኛ ከምናስበው ብቻ ሳይሆን ካላሰብ ነው ሁሉ ነው የሚጠብቀን። በህይወት የምንኖረው እኮ የሚተነኩሰን ስለሌለ አይደለም። በአንድም በሌላም ምክንያት ለስራ ደፋ ቀና ስትሉ መርዛማ አራዊት ሳይተነኩሳችሁ እባብ ሳይነክሳችሁ ጊንጥ ሳይወጋችሁ መርዛማ ነፍሳት ሸረሪት ሳይነካችሁ ቀርቶ እንዳይመስላችሁ እግዚአብሔር ስለጠበቀ ነው። እግዚአብሔር ተለምኖ የሚከለክል ጌታ አይደለም። ኪዳን ሲያደርሱ አባቶቻችን፣ ሳንለምኖ የምንሻውን አውቆ የሚሰጠን አምነውም ነው አንዳንድ አንድ አንድ ጊዜ የምንፈልገውን ሳይሆን የሚያስፈልገንንም ይሰጠናል እግዚአብሔር። ተግሁ ወጸልዩ ከመ ኢትባኡ ውስተ መንሱት ወደ ፈተና እንዳትገቡ ትጉና እሱ ነው ፈተናን የሚያርቀው ጸሎት ነው። ጠላትን የሚዋጋው ጸሎት ነው። የሙሴ ጸሊምን ታሪክ ታውቁታላችሁ። እንዴት እግዚአብሔር እንደተዋጋለት እንዴት የእግዚአብሔር መላእክት ከአጋንንት ጋር ሲዋጉለት እንደነበረ ተመነኪድ ከይሴ ዋቃ ርብት ወዲህ በኩሉ ኃይለ ጸላኢ በጠላት ላይ ስልጣንን የሚሰጠን እሱ እባቡን ጊንጡን እንድንጫማው ስለዚህ ህይወታችሁ በሙሉ በጸሎት የታጠረ የእናንተ ጸሎት ለኛ ይትረፈን የእግዚአብሔር ቸርነት ከሁላችን ጋር ይሁን እኔ ወደ ሌላ ገዳም ነበረ ለመሄድ አስቤ የነበረው። ብፁህ አባታችንን ጠይቂያቸው ነበረ። የለም እዛም ገዳም ሌላ ጊዜ እንሄዳለን፣ አሁን ግን ተአምር ላሳይህ ብለው ነው ይዘውኝ የመጡት። ከነገሩኝ በላይ አየሁኝ፣ ከሰማሁት በላይ ብፁዕ አባታችን ሀገረ ስብከታቸው ላይ ትኩረት ሰጥተው እንደ ሁለቱ የዓይን ብሌናቸው ከሚጠብቋቸው ቦታዎች አንዱ ይሄ ነው። ሁለተኛው አስፋ አስፋ ያለው ገዳሚ አብነት ትምህርት ቤት። መቼም በየቀኑ በእግራቸው ላይ መላለሱ ይችላሉ፣ ልባቸው ግን ያለው እዚህ ነው። እና አይኔ አለማየህ እግሬ ደርሶ የሚለውን የጥንት እናቶቻችንን መዝሙር የዘመርኩት ላይ ሆኜ ወደ ታች ሳይ ነው። ስራችሁን ስመለከት፣ ትግላችሁን፣ ውጣ አውረዳችሁን፣ ድካማችሁን እያንዳንዱን ጊዜና ሰዓት እንዴት እንደምትጠቀሙበት ሳይ የአስተዳደር ስርዓቱን በርካታ ገዳማትን አይተናል። በሀገር ውስጥም ከሀገር ውጭ የተለየ ነገር አይተናልእና ከዚህ የበለጠ ደግሞ እንደምናይ ተስፋ እናደርጋለን። በነበረን ቆይታ እጅግ በጣም ደስ ብሎናል። ባንሄድ ብንቆይ ሳምንት፣ አስራ አምስት ወር፣ ሁለት ወር ብንቆይ ከእናንተ ጋር ደስ ይለን ነበረ። ተመልሰን እንደምናያችሁ ተስፋ እናደርጋለን። እግዚአብሔር ይስጥልን። በጾም በጸሎት የሚገኘው በረከት ብዙ ነውና እግዚአብሔር ለእናንተ የሚያወርደውን በረከትና ምሕረት በእኛም ላይ ያሳድርልን። እግዚአብሔር ይስጥልን ይቆየን። እግዚአብሔር ይቀድሳችሁ። እግዚአብሔር ቸርነት ከእናንተ ጋር ይሁን።